ሀገር ሰው ኢትዮጵያ ውስጥ መኖር አይችልም። እንደምታዩት ኢትዮጵያ ውስጥ የሚያስመስል ሰው፣ ውሸት የሚያወራ ሰው በቃ ይሄ ይሄ እንደዚህ አይነት ሰው ነው የሚፈለገው። የዚች የዚች እህታችን ጉዳይ አሁን የገዛ ባሏን ነው እንግዲህ አሳልፋ የሰጠች በሷ አካውንት ብር ስለሚገባላት እንግዲህ ጥላቴ ነው እህቴን ገሏታል ትላለች። ከዚህ በፊት የእህቷ ባል በምን አይነት ሁኔታ እንደሞተች እንግዲህ እሱ ፈጣሪ ነው የሚያውቀው። ግን ልጁ ቅጣቱን ተቀቶ ነው የወጣው። ልጅቷ ብትሞትም እንግዲህ እህቴን እሱን የገደላት ምናምን እያለች አሁን ላይ እንደዚህ የምታወረው ልጅ ድሮ እህቴ እህቴ ማትለው አሁን ለገንዘብ ብላ ነው እህቴ አንተን የገደልክና እንደዚህ ቅጣት ማግኘት አለብህ በ ህግ አልቀጣህም እና እኔ ልቀጣሃለሁ ብላ እንግዲህ በምን አይነት ሁኔታ እንዳስቀመጠችው ልጁን የት እንዳስቀመጠችው ባልታወቀ ሁኔታ አንደኛ ደግሞ ሚስት የተባለችው ተባባሪዋ አሁን ላይ ግን እሷ ራሱ ማመን እስከሚያቅታት ድረስ አላቅም ብላ የካደችበት ነገር ነው። ቢያንስ ከእሷ ጋር እንኳን እያወሩ ጉዳዩን በደንብ ምግባቡ ሰዎች ልውል ስላለም ሊሆን ይችላል። ግን አሁን ላይ እልም አድርጋ በቃ ሁሉንም ነገር አላቅም ብላ የካደችበት እንትን ደርሳለች እና አንደኛ ነገር እንግዲህ እቺ ሚስት የተባለችው መጀመሪያ በብር ተስማምታ ነው እሺ ብላ እንትን ወደ እሱ አሳልፋ የሰጠችው። አሁን ደግሞ ልክ ለሱ የምታዝን ይመስል ሲጀመር ሁለቱም መቀጣት አለባቸው። ያቺም ሆነ ያቺም እህቴን ገሎ ወይም እህቴ እንደዚህ አድርጎ የምትለው አሁን ልጁ ተቀጥቶ ቅጣቱን ጨርሶ ነው የወጣ ከእስር ቤት ነው የወጣ። አሁን ላይ እሷ መታ ለገንዘብ ብቻ ብላ ስለ እህቷ የምታወራበት ጉዳይ እኔ ብዙም አልተዋጠልኝም። ይቺ ሚስት የተባለችው ደግሞ አሁን እያስመሰለች ያለችው በፊት አሳልፋ ለዚች ወንበዴ የሰጠችው ሁሉን ነገር አመቻችታ እሷ ናት። አሁን ደግሞ ልክ እሷ እንደተጎዳችው አስመስላ ልውል የኛ ጀግና እንግዲህ ሲያፋጥጣቸው ሁለቱን ፊት ለፊት ስለ ልኡል ብዙም ነገር ሳወራ ሳወራ ሳወራ ብውል ባድር ምንም የልኡል እና የዘላለም ታሪክ የሚያልቅ አይደለም። ለሰው ልጅ ያላቸው ክብር አሳደው አሳደው ከየት ከየት እንደሚያመጧቸው እንግዲህ እነዚህ አይነት ሌባዎች ስለነሱ ብዙም ብዙ ስናወራ ብንውል ብናድር አያልቅም ታሪካቸው እና ለሰው ልጅ ያላቸው ክብር ከታሰረበት አሁን ይሄ ልጅ ታያላችሁ ይገኛል። በምንም በምንም ከልኡል እና ከዘላለም ምንም ማምለጥ አይችልም። እሷም ሲያፋጥጧት እውነቱን ምን አይነት ቦታ አስቀምጠው እንደሆነ እንግዲህ ፈጣሪ ነው የሚያውቀው። በመጨረሻ የምናየው ይሆናል። ግን ወራደዋ ሚስት የተባለችው ደግሞ ሁለቱም እሷም ያችን መቀጣት አለባቸው። እንግዲህ ገንዘቡን በየራሳቸው አካውንት እንትን እያሉ ያሉት እነዚህ ሰዎች ለልጅቷ ሞት ወይም ለእህቷ ሞት ተቆርቁራ ሳይሆን ገንዘብ ለማሳደድ የመጣች ሌባ ናት። አንደኛ ነገር በእንትን እንኳን አይገናኙም። እንግዲህ ይቺ ያደገችው ማድንገ ውስጥ ሲያችኛዋ ደግሞ እንደምታወራው እንደምትሰሙ ነው። አሁን ላይ መታ እህቴ የምትለው ሴት ማለት ነው። ብቻ ሁሉንም የስራችሁ ይስጣችሁ። ብቻ በገንዘብ የሰው ህይወትን እንደዚህ በር ዘግታችሁ የምታስለቅሱ ሰዎች መጨረሻችሁን ሲኦል ነው የሚሆነው። ያለ ራስሽ ንብረት በጣም ስትስገበገቢ ስትስገበገቢ መጨረሻሽ፣ አንዳንድ ጊዜ ሰው እየዘራውን ነው የሚበላ ይባላል አይደለም ዝም ብላችሁ ካያችሁ የእውነት ትክክል እኮ ነው! ሰው የዘረው ነው የሚበላው! የዚች ልጅ ጉድ ዝም ብላችሁ እዩ፣ እያያችሁት ነው እንግዲህ! እህቴ ብላ የማታውቅ ሴት አሁን ላይ መጥታ ስለ እህቴ አሟሟት፣ እሱ እንደገደላት በቃ ደጋግማ ደጋግማ፣ ስለዚህ ታሪክ ታወራለች። አንድ ቀን እህቴ ብላ የማታውቅ ሴት ማለት ነው። ይቺ አስመሳይ ደግሞ ባሏን በገዛ እንትኑ አሳልፋ ሰጥታ አሁን ደግሞ ልክ ከፊት ለፊቷ... ስለሱ ምንም የማቀው ነገር የለም፣ ምንም ያወራነው ነገር የለም፣ ምንም የተስማማነው ነገር የለም ብላ ስትክዳት እንግዲህ በመጀመሪያ እሺ ብላ ብሯን እየተቀበለች በየእንትኑ የምትፈልገውን እየለበሰች፣ የምትፈልገውን እየበላች ልጁ ግን በምን አይነት ሁኔታ እንዳለ ምንም በማይታወቅ ሁኔታ እንግዲህ አሁን ላይ ልውል ስለደረሰባቸው እንግዲህ ሁለቱ እርስ በርስ እየተባሉ ነው። ገና ከዚህ በላይ ይባላሉ። እውነት ስትወጣ ማለት ነው፣ ልጁ በምን አይነት ሁኔታ እንዳለ አሁን ልውል። ይችን ልጅ ዋናዋን ካገኛት ልጁን ሳያገኝ መቼም አይለቃትም፣ ወደደችም ጠላችም፣ ልጁን ያገተችበት ድረስ ወስዳ ታሳየዋለች ብለን ተስፋ እናደርጋለን። ሁሉም የስራች ይስጣቸው። እኔ በመጀመሪያ እግዚአብሔርን ነው እምላችሁ የሰው ልጅ ያለምንም እንትኑ እንደዚህ ዘግተው በር የሚያስለቅሱ፣ ምንም በቃ እኔ እንጃ። ለእነዚህ አይነት ሰዎች እርህራሄ የሚባል ዘኔታ የለኝም። የስራቸውን እንዲያገኙ ነው የምፈልገው። ሁሉም የስራ የስራውን ያገኝ። እያንዳንዱ ሰው የዘራውን ነው የሚያጭደው አይደለም። እነዚህ ሴቶችም አሁን ላይ ገንዘብ እያሳደዱ ልጁን በምን አይነት ሁኔታ አግተውት እንዳለ ፈጣሪ ብቻ ነው የሚያውቀው። እሷ ስለ ገንዘብ እና ስለ ድሮ እህቴ ማትላትን ስለ እሷ ነው አሁን ላይ እንትን የምትለውና ልኡል እንግዲህ አንድ ነገር ከያዘ እስከ መጨረሻው ድረስ መፍትሄ ካላገኘ፣ የዚህ ልጅ በምን አይነት ሁኔታ እንዳለ ሳያቅ የሚፋታት ዝም ብሎ እንደዚህ እንደ ቀልድ ምናምን እንደሌለው ብር ሰታ የምትሸኘው ሰው አይደለም ልኡል። ጉዱ ገና በጣም ብዙ ጉድ ይወጣል። እንግዲህ ብቻ እግዚአብሔር ከእንደዚህ አይነት ጉድ ይጠብቀን። የእውነት በተለይ በገንዘብ ዙሪያ የሰውን ሕይወት የምታበላሹ ሰዎች፣ እኔ እንጃ መጨረሻችሁ ምን እንደሚሆን። መስፍን፣ ዝም ብላችሁ የሆነ ነገር ስታወሩ ሁልጊዜ የመስፍን ነገር ይመጣባችኋል። መስፍን ከኔ በላይ ሰው የለም ከኔ በላይ እንትን የለም እያለ የነበረ ሰውዬ የዘረውን ነው ሰው የሚያጭደው የተባለው እዚህ ላይ ነው። ወይ ለልጆቹ አልሆነ፣ ወይ ለራሱ አልሆነ፣ ወይ ለሚስቱ አልሆነ። በእያንዳንዱ ሴቶች ብሩን ሲበትን ሲበትን ሲበትን እንግዲህ፣ ከሱ በላይ ብር ያለው ሰው የለም አይደለም። አሁን ግን ልጆቹ አንድ ብር አጥተው የሚበሉበት የቤት ኪራይ የሚከፍሉበት አጥተው ከዛ ሁሉ አፍት በገዛ ልጆቹ እንኳን ስም ዜሮ አምስት ሳንቲም ሳያስቀምጥላቸው በትኖ በትኖ እሱ የሰራው ወንጀል፣ እሱ የሰራው ኃጢአት ለማን ተረፈ? ለገዛ ልጆቹ፣ አሁን ላይ እንዲቸገሩ ያደረገው። እያንዳንዱም አሁን ላይ በሰው ላይ የሚቀልዱ ሰዎች፣ ገንዘብና ዝና አለኝ ብለው የሚጫወቱ ሰዎች መጨረሻቸው ልክ እንደዚህ ነው የሚሆነው። ወይ በልጃቸው ወይ በቤተሰባቸው ወይ በሆነ በቃ ወይ በራሳቸው ዙሮ ዙሮ ዙሮ እነሱ ጋር ይመጣል ማለት ነው። የሰውን ስቃይ የሰውን እንትን ሲያዘቃዩ የነበሩ እጃቸው ላይ ዙሮ ይገባል እና በተቻለ እና ቅም መልካም ነገር ለመስራት መልካም ለሰዎች ቅን እናስብ የእውነት ጥሩ ጥሩ ጥሩ ሰዎች እኮ አሉ! በጣም ሩሩህ ለሰው የሚራራ አረ፣ የአሁኖቹ የአሁን አሁን የመጣውስ ምን አይነት እንትን እንደሆነ አላውቅም። ስማ፣ ገንዘብ ገንዘብ ገንዘብ የሚል ሰው ነው የበዛው ኢትዮጵያ ውስጥ። በተለይ ገንዘብና እና ገንዘብ ብቻ ነው የሚያሳድደው። ስለ ሰው ሕይወት ስለ ሰው ደህንነት፣ ስለ ሰው እንትን በፍጹም እኔ እንጃ ስታወሩት ሊቀል ይችላል፣ ግን ደግሞ እንደዚህ ቪዲዮ ተሰርቶ ምናምን መቶ ስታዩት እውነት ነው ፊልም ነው ትላላችሁ። በሁለቱ ሴቶች ጉዳይ ዝም ብላችሁ ስታዩ እንግዲህ ይሄ ውሽማ የተባለው እሱ ራሱ አሁን ላይ ባለፈው እህቴ ናት ሲል ነበር፣ አይደለም እሷም ወንድሜ ነው ስትል ነበር። አሁን ግን ለውል አፋጦ ማን ምን እንደሆኑ ሁለቱም ደርሶባቸው፣ አንደኛ እሱም ባይናገር እነሱ ራሱ ባይናገሩ እንግዲህ ልዑል የደረሰባቸው ነው። የዛሬ ሁለት ቀን የተለቀቀው ቪዲዮ አይታችኋል። አብረው ተኝተው ነው የተገኙት። ሰው ባሏን እስር ቤት ባሏን እያስተሰቃየ በብር እንትን ብላ እሷ ግን የገዛች ሹፌሯን እንትን ብላ የምትተኛ ሴት ናት፣ ርካሽ ሴት ናት። እና ስለ እነሱ እኔ ብዙም ማውራት አልፈልግም። የሚያስጠሉ ከሚሰሩት ስራ ለሰው ልጅ ያላቸው ክብር ለሰው ልጅ እኔ እንጃ፣ ብቻ ገንዘብ በተለይ ገንዘብ ያለው ሰው እኔ አላቅም። ይህ እውነት ስለ ሰው ደህንነት በፍጹም አያስብም። በቃ ገንዘብ እና ገንዘብ ብቻ እያሳደዱ መጨረሻችን ምን እንደሚሆን አናቅም። ሁላችንም የሰው ልጅ እስካለን ድረስ ለሰው የምንራራ ለሰው የሰው ህመም የሚገባን የሰው ችግር እንደዚህ አይነት ልቦና ቢሰጠን፣ እንደው እግዚአብሔር እውነት፣ እኔ ሁልጊዜም ነው የምለምነው፣ ትዕግስት ያለው ሰው በቃ በተለይ ለሰው የሚያስብ ሁላችንም ልቦና ይስጠን። ልብ ለለላችሁ ልብ ይስጣችሁ። እኔ ሌላ ምንም ማለት አልችልም። ያሰለቻል ስደጋግማችሁ ደጋግማችሁ ደጋግማችሁ አንድ ቦታ ላይ አንድ ሰው ስታገኙት በጣም እኔ እንጃ እውነት። ሁለቱም ሴቶች መቀጣት አለባቸው። ይችም ሽልጥልጥ መቀጣት አለባት። እሱን እያሰቃየች እሷ ከሌላ ወንድ ጋር ሽሽ ገዳ እያለች ሁሉም የስራ ስራችሁ ታገኛላችሁ። ጠብቁ። ይዘገያል እንጂ ሰው የስራውን ማግኘቱ አይቀርም። የፈለገው ነገር የፈለገው ጊዜ ቢረዝም የፈለገውን ቢል የስራሽ ታገኘዋለሽ። እያንዳንድሽ መልካም ለመስራት ብንሮጥ ጥሩ ነበር። ለመጥፎ ነገር እንደዚህ እንዲሁ ምን ምን ምን በተደርጎ እንደሚቆጠር እራሱ ግራ ነው የሚያጋባው። ሶስቱም ከነገራችን ላይ ዝም ብላችሁ ካያችሁ ሶስቱም ሹፌር የተባለው ሚያውቃት ይቺ ኛዋ ሶስቱም እያንዳንዳችሁ፣ ሶስቱም መቀጣት አለባችሁ። በሰው ህይወት እየቀለዱ ይላሉት ሌባዎች አጭበርባሪ ልኡላችን፣ ገና ከዚህ በላይ ታሪክ ትሰራለህ። ገና ብዙ ብዙ ብዙ ካንተ ብዙ ነገር እናያለን። ልኡልም ሆነ ዘላለምም እንግዲህ በምትሄዱበት ሁሉ ሰላማችሁ፣ ለሰው ያላችሁ ፍቅር፣ የሰው ልጅ ሰብአዊነታችሁ እና እግዚአብሔር ክፉ ነገር አይንካችሁ ነው የምንለው። ለሀገራችን ሰው በጠፋበት ዘመን ሰው ሁናችሁ የተገኛችሁ የሀገራችን ጀግናዎች እግዚአብሔር ይጠብቃችሁ እያላችሁ ሁላችሁም ጸሎት አድርጉላቸው። እንግዲህ ስትገቡ ቪዲዮ ላይክ እያደረጋችሁ ጀምሩ። የዛሬው ቪዲዮ ይህን ይመስል ነበረ። የምወዳችሁ የማከብራችሁ፣ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። ኢትዮጵያ ሀገራችን ሰላም ያደርገው እያልኩኝ በዚህ ውስጥ ሰናበታችኋለሁ። ግን ላይክ አድርጉ፣ ኧረ በእናታችሁ። እኔ እውነት በጣም ምረር ብሎኛል። አሁን ቪዲዮ እንዳልሰራ እያሳቀቃችሁኝ ነው። ላይክ አድርጉ እስኪ፣ አይደብርም በጣም የተወሰናችሁ ሰዎች ናችሁ ላይክ የምታደረጉ። ላይክ አርጉ ፕሊዝ።